አንዳንድ ኡስታዝ ነንባዮች ደግሞ ሱብሃነላህ ሙስሊም ሆኖ ሙስሊሙን የሚበርዙ ተመልከቱ። ውሃቢያ ያረደውን መብላት እንዴት ይታያል? ትላለች እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ምን አይነት ባህል እያዳበረን እንደሆነ አላውቅም። ይህ ባህል ነው ማለትም አልችልም። ልጆቹን እያስለቀሱ የኔ ስጦታዬ ነው ማለት ይሄ ተገቢያለው። እግዚአብሔር ደግሞ ወይም ፈጣሪ ሁላችንም ነው። ሲሕር ወይም ድግምት እንዳይነካችሁ የምትፈልጉ ሰዎች አሁን ምነግራችሁን ነገር ካረጋችሁ በእዝኒላህ ጫፋችሁ ላይ ደርስም። የድሬዳዋ ሰው ተወርቶለት አያልቅም። የድሬዳዋ ሰው ሙስሊሙ ነን። ሙስሊሙ እንግዳ ወዳጅ፣ እንግዳ ተቀባይ ነው እንመሰክራለን። በዚህ ሁሉም ይመሰክርለታል። አንድ ሴት ወታ ሺቲ የሚለብሱ ብላ ልታዋርድ የፈለገች በጣም ያሳዝናል። ቦታው ደግሞ አመጣልሃለሁ ሲወል ከተተኝ ከሲወል ገብቼ እነማን ያገኘሁኝ እነ ሲወል እነ ቅዱስ መሐንበርን አገኘሁ።

ሌሎች እንጂላችሁ ቀርብ ያለው ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮችን አልቀም ላይክ ላይክ እያደረጋችሁ ሀሳብ እና ሰርታችሁ እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኢንሻላህ ቀጥሳ ወደ ቪዲዮ አለፍኩላችሁ። እኔም እናንተንም ከሲሕር ከድግምት ይጠብቀን። ምን ማድረግ እንዳለብን በጋራ እንመልከት። ሲሕር ወይም ድግምት እንዳይነካችሁ እምትፈልጉ ሰዎች አሁን ምነግራችሁን ነገር ካረጋችሁ ብኢዝኒላህ ጫፋችሁ ላይ ደርስም። እንደምናውቀው ብዙ ዐይነት ሲሕሮች አሉ። ሲሕረ ተፍሪቅ ባልና ሚስት ለማለያየት፣ ሲሕረ ይል መረድ ሰው እንዲታመም፣ ሲሕረ ይል ጅኑን እብድ እንዲሆን፣ ሲሕረ ይል መሐባ ወይም መስተፋቅር እምንለው፣ እንዲሁም ደግሞ የተለያዩ ትዳር፣ ሪዝቅ ምናምን እንዲዘጉ የመሳሰሉ የሚደረገው ሲሕሮች አሉ። ሲሕረም ብቻ ሳይሆን መርዝም አይነካችሁም። ይህን መንገድ ካሳዩአችሁ እሱ ምን ምን መሰላችሁ? ውዱ ነብያችን ረሱሉ ዓለይህ ሰላቱ ወሰላም ሰሉ ዓለ ነቢ፣ በዚህ ሐዲስ መሰረት ሰሒሕ በሆነ ሐዲስ መሰረት ምን ብለዋል? በቀን በቀን ጠዋት ላይ ሁሌ ሰባት ፍሬ አጅዋ ቴምር የሚመገብ ሰው አሉ። አጅዋ ቴምር ማለት የመዲና ቴምር የሚመገብ ሰው ለም የዱረሁ ሊከ ሊውም ሱሙን ወላ ሲሕር፣ በዛች ቀን ላይ ሲሕርም ሆነ መርዝ እሱን አይጎዳውም ብለዋል። ስለዚህ ሰባት ፍሬ የአጅዋ ቴምርን ጠዋት ጠዋት ብንመገብ ሲሕርም ሆነ መርዝ ብኢዝኒላህ አይጠጋንም። ይሄ ቪዲዮ ለብዙ ሰዎች መዳን ይጠቅማልና፣ ሼር ሪፖስት ጉላቸው እንሻላ ጀነት ውስጥ እንገናኛለን። ወሰላም ዐለይኩም ወረሕመቱላሂ ወበረካቱ። በቅድሚያ አላሁመ ሰሊ ወሰሊ ማላሲና ስለም ወሳኝ የሆነ ቪዲዮ ነው የተመለከት ነው ብዬ አስባለሁ። ስለዚህ መዲና ያላችሁ ተምር ተምር ላኩልኝ ትላላችሁ። ከሴሄር ከተለያዩ ድግምቶች ጠብቀን ይጠብቀን ከሰው ተንኮል ማለት ነው። መዲና ያላችሁ እንዲሁም ደግሞ ይህን ተምር የምታገኙ ሰዎች ተጠቀሙ። ለማት ወዳለው ኢትዮጵያ ላይ ይኖረዋል

እነ ቅዱስ መሐመድ ናገኘው አያውቁ ነው ደቁስ ልበለው ያን ሁሉ አሳይቶ ያግማ። ከምንም በላይ የሚገርመኝ የዚህን ሰውዬ ተረት ተረት ማለት ነው። አሁን ላይ ያለው ሰለጠነ የተባለው ትውልድ መቀበሉና መስማቱና ማዳመጡ በጣም ይገርመኛል። ሰለጠን የተባለው ህዝብ ማለት ነው። ይሄ ነው የሚገርመኝ። በመቀጠል ክርስትና እስልምናን ሲሞግት እንደ ማስረጃ የሚጠቀመው እንዲህ አይነት ተረት ተረት ነው። አንተ ሰውዬ እንዴት ክርስትና ብለህ ይሄ ሰው እንደ ክርስቲያን ክርስትናን አይወክልም ልትሉኝ የምትፈልጉ ክርስቲያኖች ካላችሁ ክርስትና ሊወክል የሚችል ቤተ ክርስቲያኗ ራሷ አትማ ለምእመኑ የምትሸጠው ተአምረ ማርያም የተባለው መጽሐፍ አስራ ዘጠነኛው ተአምር ላይ ነቢዩ መሐመድን ስማቸውን ቀጥታ እያነሳ ሙልጭ አርጎ ይሳደባል። የእስላሞች ነቢይ የሆነው መሐመድ እያለ የስድብ ናዳ ማለት ነው። እንደዚህ ወረቀቱ ሙሉ ክርስትናን የሚወክለው መጽሐፍ እንደዚህ አይነት ቄሶችማ በየጊዜው የተነሱ ተረት ተረት እንደሚያወሩ እናውቃለን። ከዚህ በፊትም ሰምታችኋል አይደለም። የተፈለገበት አላማ ምንድን ነው? ህዝበ ክርስቲያኑ ገና ከልጅነቱ እንዲመረዝ ነው። ገና እየመጣ ያለው አዲሱ ትውልድ ይህን ነገር ሲሰማ እስልምና ላይ የማይሆን ነገር አእምሮ ላይ ኢማጅን ይደረጋል። ጭፍን ጥላቻ ይኖርበታል። ደሙ ይመረዛል። በቃ በኋላ እስልምና ለማወቅ ጥረት አያደርግም። ለምን? በቃ ገና ከልጅነቱ የማይሆን ነገር ቀርጸውበታል፣ እነዚህ ሰዎች ማለት ነው ኦኬ እና በጣም ያሳዝናል፣ በጣም ያሳዝናል። እንዲህ አይነት ተረት ተረት ይዘው ነው እንግዲህ እስልምና እንዳለ የሚሞግቱት። ኦኬ ይሄ ሁላ ምንድነው? ጥላቻ ነው ባይ ከጥላቻ የተነሳ ነው ይሄ ንግግር ማለት ነው። ኦኬ እና አላህ ሂዳያ ይስጣቸው እንደ አጠቃላይ ማለት ነው። ተረት ተረት ተረት ምን አይነት አማርኛ ነው የሚጠቀሙት? ሲሆን ሲሆን ገብተው ወጡ ሲውል ነቢያችንን፣ ስብሀነላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን ዓይነት በነገራችን ላይ በተለይ በደቡብ አካባቢ አብዛኛው በቃ ሌሎች ክርስቲያኖች ላይ፣ የሌሎች እምነት ተከታዮች ላይ ስለ እስልምና በጣም እየተመረዙ ስለ እስልምና በጣም ጥላቻ እየተነገራቸው ነው የሚያድጉት። ከዛም በኋላ አንዳንድ ሰለምቲዎች ከገቡ በኋላ እስልምና እንዲህ ነው ወይ ብለው በጣም ነው የሚገርሙት። ያ ሱብሃነላህ እያለቀሱ ሁሉ ጭምር ነው የሚናገሩ። ምክንያቱም ከሙስሊሞች ጋር አትሄዱ፣ ከሙስሊሞች እንደዚህ ናቸው እየተባሉ ትምህርት ቤት እንደዚህ ናቸው እየተባሉ ነው ያደጉት። እና ስለ ሙስሊም ሙስሊም በጣም መጥፎ ነገር ነው። ይሄንን ነገር ነው እያሰራጩ ያሉት ማለት ነው። እጅግ በጣም የሚያሳፍር ተግባር ነው። ከሃይማኖት አባት የማይጠበቅ ተግባር ነው። እንደዚህ ነገር እያደረጉ ያሉት ሲኦል ገብተው ወጥተዋል። ስብሓናላ! አንዳንድ ኡስታዝ ነን ባዮች ደግሞ ስብሓናላ! ሙስሊም ሆኖ ሙስሊሙን የሚበርዙ ተመልከቱ። ስብሓናላ! እጅግ የሚያሳፍር በጣም የሚያስደነግጥ ምን አይነት ጊዜ ላይ ነው የደረሰው? እና ላ ወኢና ለ ራጅን ወላሂ ቪዲዮ በጋራ እንመልከት። በጣም ነው የደነገጥኩት። ስብሓናላ! ውሃቢያ ያረደውን መብላት እንዲህ ይታያል ትላለች። እነዚህ ሰዎች ያረዱት እርድ በክት ነው የበክትን መብላት ደግሞ ሐራም። ይሄ ሰውዬ ግን ምን አይነት ሰገጥ ነው? በአላህ እንዲህ ስላልኩ ደግሞ ቅር ያለው ኮመንት ላይ መጡ። ይናገር እስከ መጨረሻው። ብሎክ ላድርገው። ምክንያቱም አያስፈልግም። ያረድከው አያስበላም እስከምትል ድረስ ካከፈርከኝ ምን ትሰራለህ? በግልጽ እኮ ነው የሚያከፍሩን፣ በዚህ ደረጃ ሚዲያ ላይ። እስታግፍሩላህ ለአዚም ሙስሊም፣ ውሃቢያ ውሃቢያ ያረደው በክት ነው ኢና ሊላሂ ወኢና ኢለይህ ራጁን ሱብሓነላህ። እነዚህ አሁን አወከርነው ማንም ይባለው የአህባሽ ዋና አንደኛው ቀንደኛ ይሄ ነው። እንግዲህ በዛ ላይ የዶክተር ማዕረግ ተሰቶት ሚዲያ ላይ ተቀምጦ ለህዝቡ እያስተላለፈ ወሃቢያ ያረደው እንደ ታያ ይላል። ይሄኛው ደግሞ በክት የሆነ ሰው በዚህ መልኩ መጥቶ አስተግፍሩላህ አል-አዚም። ወላሂ በጣም ነው የደነገጥኩት ይሄንን ቪዲዮ ስመለከት ምን ያክል ደረጃ ነው ሙስሊም ሌሎችን ሙስሊም ደግሞ እየበረዙ፣ ኡስታዝ ነኝ የሃይማኖት አባት ነኝ አዋቂ ነኝ ሌሎችን አስተምራለሁ የሚል ሰው በዚህ መልኩ ይሄ ነው እንግዲህ ሱባሃነላህ። በዚህ ደረጃ ዋሃብዮች እኮ ካፊር ናቸው እስኪሉ ድረስ ይህንን ብዙ ጊዜ ይናገሩታል። ሱባሃነላህ አንድ ሰው ደግሞ ካፊር ሳይሆን ያከፈረ ሰው እራሱ ይከፍራል። አላህ ይጠብቀን። አኪሩ ዘመን ነው። በነገራችን ላይ እየተመለከተን ያለ ነው። አላህ የሁላችን መጨረሻ አሳምርን። ያጀማ ምንድን ነው እየተመለከተን ያለ ነው። እስተግፍሩላህ አዚም የዚያው የቄሱ ሳይገርምን ደግሞ እዚህ ውስጥ መጥቶ እንደዚህ አይነት የሚበካከሉ ሰዎችም አሉ። በጣም ነው የሚያስደነግጠው። አሲያ ምን እያለች ነው? በተለይ ከሰሞኑ ጋር ተያይዞ ጃኒ የምትባሉ ቲክቶከሩላችሁም ታውቋታላችሁ ብያስባለሁ። በነገራችን ላይ ቲክቶክ የሚጠቀም ሰው እኔ ብዙም አልከታተላትም፣ ያው እናውቃታለን። ሚዲያ አንድ ነጥብ ምናምን ፎሎወር አላት። ሙዚቃ ምናምን፣ ጭፈራ፣ ላይቭ ስትሪም ጌም ምናምን የምትጫወተው ነገር ግን በዛ መልኩ የሚያሳፈር ነገር ነው። አሁን ቀጠሯ ዛሬ ነበረ፣ ድጋሚ ሳምንት ታቀጥራለች። ያው እስር ቤት አትግቡ፣ ትጣጣላችሁ። እና የምንናገራቸውን ቃላቶች ልንመርጥ ይገባል። እና ሽቲ የሚለብሱት የድሬ ሴቶች እንትን ለማድረግ ነው ምናምን የማይሆን ነገር ነው ስትናገር የነበረው በጣም አስፀያጊ ተግባር። የድሬ ህዝብ ፍቅር አይደለም አንድነታቸው፣ ህጋቸው፣ ስርዓታቸው በጣም ነው የሚመቸው። ወላ በአንድ ያፈፍ አድርገዋት ድሬ እስር ቤት ነው የምትገኘውና ና በዛ መልኩ ያስተላለፈችው መልእክት አለ። የድሬ ድዋ ሰው ተወርቶለት አያልቅም። ስለ ድሬ ደዋ ከተነሳ የድሬ ደዋ ሰው ምቀኝነት አያልቅም። የድሬ ደዋ ሰው በራሱ ቢዚ ነው። የድሬ ደዋ ሰው ሰው ሲመጣ ተቀብሎ ቤቱን እንደ ቤቱ አርጎ እንዲኖር አርጎ የሚለቅን የድሬዳዋ ሰው። የድሬዳዋ ሰው ሙስሊሙም ነን ሙስሊሙም እንግዳ ወዳጅ እንግዳ ተቀባይ ነው። በዚህ ሁሉም ይመሰክርለታል። አንድ ሴት ልወጣ ሺት የሚለብሱ ብላ ልታዋረድ የፈለገች በጣም ያሳዝናል። ይሄ የድሬዳዋ ሰው ክፋት አያውቅም። ውስጡ ያለውን አፉ ላይ ነው የሚናገረው። የድሬዳዋ ሰው ቀልቡ ላይ ያለውን ቸር ነው የድሬዳዋ ሰው። ሙስሊሙ ነን ሙስሊሙ ሰው በልቶ የሚጠግብ አይመስለውም የድሬዳዋ ሰው። እኔ የድሬዳዋ ልጅ ነኝ። ስለ ድሬዳዋ ግን አንድም ቀን ስናገር ሰምታችሁን ያታውቁ። ሁሉም ለየራሱ አላህ ስብሀነው ተዓላ የሰጠው መልካምነት አለ። አማራም፣ ኦሮሞም፣ ጉራጌም ትግሬም የድሬዳዋ ሰዎች ማንም የሚመሰክርላቸው ናቸው። ምርጥ አንድ ሰው አገሪቷ ላይ ሄዶ ቤታቸውን እንደ ቤቱ አድርጎ እንዲቀመጥ ነው የሚያደርጉት። አብልተው አጠጥተው ጭንቅ ያቅም የድሬዳዋ ሰው። ዛሬ ካለው ዛሬ ብላ ስለ ነገው አያስብ፣ አላህ ያውቃል ነው የሚለው ሁሉም። ሌሎቹም እንደው ተናግሬ አልጨርስም እኔ ስለ ድሬዳዋ ተውልጅ፣ ያደግኩት ድሬዳዋ ነው። ግን ድሬዳዋ ላይ ፊትኝ ማለት ጥሩ አይደለም። የትኛውም አገር ላይ ነዋሪ ሰዎች ላይ ብድግ ብሎ የዛን አገር ህዝብ ማንቋሸሽ እና ማዋረድ አንድ ሶሻል ሚዲያ የሚጠቀም ሰው ይሄ የመልካም ስነ ምግባር አይደለም። የትኛውም ክልል ላይ ይሁን የትኛውም የትኛውም አገር ተወላጅ የየራሱ ኳሊቲ አለው። የየራሱ የሚጠራበት ኳሊቲ አለው። በወሎ በኩል ስትሄዱ የሚጠሩበት የራሳቸው ምርጥ ኳሊቲ አለ። በጎንደር በኩል ስትሄዱ ምርጥ ኳሊቲ አላቸው። በኦሮሚያ በኩል ስትሄዱ ምርጥ ኳሊቲ አላቸው። ሁሉም ጉራጌ ብትሄዱ ሁሉም ኢትዮጵያ ላይ አፋር ብትሄዱ፣ ሶማሌ ብትሄዱ ኳሊቲ ያለው ሀረሬ ብትሄዱ ሙሉ ኳሊቲ ያለው። ግን አደባባይ ላይ በተለይ ሶሻል ሚዲያ ላይ የምትጠቀሙ ሰዎች በጣም የምትናገሩትን ነገር ልትጠነቀቁ ይገባል። ጫወታችሁን ተጫወቱ፣ ግን ህዝብንና ህብረተሰብን ዙርድ የሚያደርግ ንግግር ከአፋችሁ አታውጡ፣ ጥሩ አይደለም። እንመሰክራለን የማይካድ ነው እና የድሬ ህዝብ ፍቅር ነው፣ እኔ አይቼዋለሁ። የሀረር ህዝብ ፍቅር ነው፣ ኑሬበታለሁ። ምንም ሳያውቁኝ ምንም ሳያውቁኝ በዛ በጁንታው ሰዓት የአክስቴ ልጅ ላስመርቅዬ አንድ ወርኔ ተቀመጥኩት ስመጣ፣ ተላቅሰን። ወላሂ ሀረር ድሬ ፍቅር ናቸው፣ ወላሂ ለሰዎች ያላቸው። በዛ በጁንታው ሰዓት ይብ ማለት ነው። እዛም ግርግር አለ ብዙ ፍተሻ ምናምን የሆነ እንደ ልብ በማይኮንበት የሀገራዊ ሰላም ጋር ተያይዞ ማለት ነው። ሁላችሁም ታውቃላችሁ። እና በጣም በጣም ፍቅር ናቸው። አሳድረውኝ ብዙ ነገር ድንገት ወደ ሀገር ልመለስል መኪና ዝግኖብን መንገድ ዝግኖብን። ማለት ና እዚህ ደረጃ እንመሰክራለን። እና በዚህ ደረጃ በተለይ ቲክቶክ ላይ ዩቲዩብ ላይ በቃ የሆነ ነገር አለን ተከታይ አለን ብለን ገንዘብ ሲኖረን የምንቀየር የምንቀድር ሰዎች ዋጋችን እናገኛለን። ከህግ በላይ አይደለንም ሁላችንም። እና ስርዓት አልባ የሆኑ ነገራቶች አሉ። በተለይ ከግድያ ጋር ከወንጀል ጋር ብዙ ነገራቶች አሉ። ህጎቹ ተሻሽለው ማንኛውም ሰው እየወጣ እንደ ልቡ ባይፈነጭ የተሻለ ነው። ለዚህ ደግሞ ይህ ትልቅ ማሳያ ነው። ብዙዎች ይማሩበታል ብዬ አስባለሁ እና ሳታቅ ነው ይቅርታ ምናምን ምናምን ብዙ ነገር ሲባል ነበር ላ መሆን የለበትም። እንደዛ መባል የለም። ማህበረሰቡም ሁሉም ነገር ነው እየተሳደብ እየጠቀለ እና ልንጠነቅ ይገባል። ካፋችን የሚወጣው ነገር በተለይ ተከታይ ምናምን ሲኖሩ ገደብ ሊኖረው ይገባልና፣ በእምነታችንም፣ በሁሉም ነገር በማህበረሰባችን፣ በሁሉም ነገር የማይፈቀድ ነገር አውቅትን ሚዲያ ላይ የምናስጣ ሰዎች እና ወላ ድሬዎች ፍቅር ናችሁ። ኢሳም ሀበሻ ታቁታላችሁ። እንግዲህ ሚዲያ ላይ ቀርቡ ነበር ከሚስቱ ጋር ኒቃቢስት ሚስቱ ኢሳም ስጦታዬ ነበር እሷ፣ ኢሳም የተሰጠኝ ስጦታዬ እና እየተመጓገሱ ነበር። በነገራችን ላይ እኔም ፍቅራቸው በጣም ደስ ይላል ማሻአላህ ስል ነበር። እና ብዙ ሰዎች እየተቃወሙ ያለበት ሁኔታ ነው። በዚህ መልኩ ልጆች አለው፣ በዚህ መልኩ መታ የሰው ባልቀምታ ምናምን የሚልም ኮመንት አይቻለው እና የሆነ የሆነ ፓርት ላይ ያስተላለፈችው መልእክት የሚገርም ነው። ነገር ግን እስኪ በጋራ እንመልከትና ህሳብ እንሰጥበታለን። ኢሳምን እየተቃወሙት እሷንም እየተቃወሟት ያለበት ሁኔታ ነው። ምን አይነት ባህል እያዳበረን እንደሆነ አላቅም። ይህ ባህል ነው ማለትም አልችልም። ልጆቹን እያስለቀሱ በእኔ ስጦታዬ ነው ማለት ይሄ ተገቢ አይደለም። እግዚአብሔር ደግሞ ወይም ፈጣሪ ሁላችንም ምናምን ነው ምናመልከው ፈጣሪ የሆነን ሰው እያስለቀሰ የሆነን ሰው የሚያስደስት አይደለም። እዛ ጋር ሶስት ልጆች ያለቅሳሉ እዚህ ጋ ሁለት ልጆች እንዲስቁ የሚያደርግ አምላክ አይደለም። እናንተ የምታምኑት ይሁን ፈጣሪ እውነተኛ ስለሆነ ማለት ነው እውነትን እውነት ስለሚል። ስለዚህ አትሊስት እንኳን ሚዲያ አትዩት። ምክንያቱም ለልጆቻችሁ ሞራል ተጠንቀቁ። ቢያንስ ወንዶች እናንተ ናችሁ አይደል የወለዳችኋቸው ልጆቹ ሴት አትዘን ያገባችኋት ሚስት አትዘን። ምክንያቱም መጀመሪያውኑ ብታዝኑሩ ያንን ትዳር ወደ ቦታው ትመልስ ነበር እንጂ የልጆቹን አባት በምንም ምክንያት ወደ ህይወቱ ያታመጠል። ነገር ግን ወንዶች ለልጆቻቸው ዘን በቃ አባቱ ናቸዋል። እናንተ በፈለጋችሁት መንገድ ነው ያመጣችኋቸው ልጆቹ። እኛ እባካችሁ ከእናንተ ልወለድ ብሎ የሚመጣ ልጅ የለም፣ ፍቃዳችሁን ጠይቆ የመጣ ልጅ የለም። እናንተ ናችሁ በፍላጎታችሁ ያመጣችኋቸው። ስለዚህ አትሊስት ቁጭ ብለ ቴሌቪዥን ያሉ ሚዲያ ይከታተላሉ። እነዚህ ልጆች ትምህርት ቤት ይሄዳሉ። ትምህርት ቤት በሚሄዱ ሰዓት የሚሰሙት ነገር ስነ ልቦናቸውን የሚጎዳ ብዙ ነገር ውስጣቸውን የሚያደማ ነው። ስለዚህ አትሊስት ለልጆቻችሁ ለምን አትጠነቀቁም? እነዚህ ልጆች ምንድን ነው ፍርጃቸው? ምንድን ነው የምትፈርዱባቸው? ምን አድርገው ነው? ሚስትስ አንዴ በቃ ሞራሏ ተጎድቷል። ለልጆቿ ስትል ሁሉም ነገር ችላ ትኖራለች። እነዚህ ገና አዲስ አእምሮ ያላቸው አዲስ ትውልዶች ግን ብዙ ነገር ነው የሚያስቡት፣ ብዙ ነገር ነው የሚጎዱት። ለምንድነው የነሱን ጉዳት የነሱን ማዘን የነሱን የስነ ልቦና መጠን ማየት የተሳናችሁ እየወጣችሁ በየ ሚዲያው ስጦታ ነው ባይ ወይ እንዳልኩት ነው። ስጦታ መስለሽ ሊሆን ይችላል። እግዚአብሔር ግን እንደዛ አይነት ስጦታ አይሰጥም ሐዘን ለቅሶ ያለበት ስጦታ አይሰጥም። እሺ፣ ሌላው የሚያለቅስበት ሌላው የሚያዝንበት ሌላው ልቡ የሚወጋበት የሚደማበት ስጦታ እግዚአብሔር ለማንም አይሰጥም። እንግዲህ እግዚአብሔርስ ዝም ሲል ስጦታ እንደሆነ አድርገሽ ቆጥረሽ ሊሆን ይችላል። አይደለም እግዚአብሔርስ ዝም ሲል ቀን ሲጠብቅ እኔ በጣም ማለት ነው ኑሯችሁን ለምን ዝምላችሁ አትኖሩም? አምሯቸው ልጆቹ ደግሞ ለምን ታደርጋላ ኃላፊነት ይሰማችሁ። አትሊስት አብራችሁ በመኖር አብራችሁ በማሳደግ ኃላፊነትን መወጣት እንኳን ባትችሉ በቃ አርፋችሁ ቁጭ ብላችሁ የልጆችን ሞራል መጠበቅም እኮ ትልቅ ነገር ነው። ሚዲያ ላይ ወጥቶ የግድ እንዲ መገባበዝ አያስፈልግም። እንጂ ምን አይነት ግን ነውር እያዳበር እንደሆነ አላውቅም ለልጆች። እነዚህ ልጆች እኮ ነገ ያድጋሉ። ነገ አድገው ራሳቸው ሰው ይሆናሉ። የሚያስቡበት የሚያመዛዝኑበት እድሜ ላይ ይደርሳሉ። ያን የሚሰማቸው ስሜት ምንድን ነው? አባቴ ሆንክም ነገ ታረጃለህ ትሞታለህ፣ ትረሳለህ የተፈጥሮ ህግ ነው። እነሱ ግን ያድጋሉ። ስለዚህ እባካችሁ እንደዚህ አይነት ስራ የምትሰሩ ሰዎች እየወጣችሁ ሚዲያ ላይ ባትገባበዙ ጥሩ ነው ለልጆቻችሁ ስነልቦና ስትሉ።